በቀን እስከ 15000 ድረስ ነው የሚሰራው። መካኒካል ናት። እኛው በቀን 2000 ነው የሚሰራው። ባላየውን አራት ነው የምታወጣው። ባላ 15 ነው አምስት፣ ባላ 10 ነው ስድስት ታወጣለች። ሙሉ ኢትዮጵያ ውስጥ ይሄም ስልጠና አለ። ገጠማ እኛ ነን የምንገጥመው። ሳይት ላይ የትም ቢሆን እንሄዳለን። ለብሎኬት ይሆናል፣ ለቴራዞ ለኮንክሪትም ይሆናል። ስሪ ፌዝ ናት። 18 ኪሎ ዋት ነው የምትጠቀመው። ዋራንቲ እስከ አንድ አመት አለ። የሰው ንክኪ የለውም። ፉል አውቶማቲክ ዲጂታል ነው፣ በኮምፒውተራይዝ ነው የሚሰራው። በአይሮሊክ ስቴሽን ነው የሚሰራው። ማንኛውም ከስተመር ሲመጣ ዲስካውንት እናደርጋለን። የራስ ወተር ፓምፕ አለ ያለው ራሱ ውሃ መጥኖ ነው የሚያቦካው። ማንኛውም ሰዓት ላይ ቢበላሽባቸው ሰራተኛ ልከን ፊክስ ይደረግላቸዋል። አሁንም አልረፈደም። አዎ፣ እውነት ነው አልረፈደም። ከግንቦት 19 እስከ 25 ድረስ በአዲስ አበባ ከተማ እምብርት በሆነች ለገሀር ላይ በፍጹም አይቀርም። እርሶ ስራውን፣ እኛ ደግሞ ቤትን እየገነባን ነው የሚለው ጊፍት ሪል እስቴት በመሃል አዲስ አበባ በተመረጡ ቦታዎች በቦሌ፣ በ22 ማዞሪያ፣ በተክለ ሃይማኖት፣ በሴምሲ፣ በአያት እና ግዙፍ በሆነው መንደራችን ለገሃር ላይ በ30 ፐርሰንት የዋጋ ቅናሽ እንዲሁም በ5 ፐርሰንት ቅድመ ክፍያ ብቻ 60 40 የባንክ ብድሮች የተመቻቸላቸው የንግድ ሱቆችና ቤቶችን ዘንሎት መተን አሁን በምንገኝበት ለገሃር ሳይታችን ላይ ከባለ አንድ እስከ ባለ ሶስት መኝታ አፓርታማ ቤቶችንና የንግድ ሱቆችን ለሽያጭ አቅርበን እንሎታል። ታዲያ ምን ይጠብቃሉ? እሱም መጥተው የዚህ ዕድል ተጠቃሚ ይሁን። ጎበዞች ነጋቸውን ዛሬ እውን ያደርጋሉ። ለበለጠ መረጃ እታች ባለው ስልክ ይደውሉ። ጊፍት ሪል ስቴት ማህበረሰብን እንገነባለን። ሰላም፣ ጤና ይስጥልን። የተወደዳችሁ የተከበራችሁ ሰዎች እንደምን ቆይታችኋል? ፈጣሪ መስገኛ በጣም ሰላም ነን። ትሪታ ቢዝነስ ሪቪው እንደሚታወቀው የተለያዩ የቢዝነስ ሐሳቦችን የገበያ ጥናትና ሌሎች ጠቃሚ መረጃዎችን ወደ እናንተ በማቅረብ ይታወቃል። እንግዲህ እዚህ ጋር እንደምታዩት የተለያዩ ማሽነሪዎችን ፓኬጅ በሚባል ደረጃ እያንዳንዱን ማሽነሪዎች አይንተን ወደ እናንተ የምናደርስ ይሆናል። ይህ ማለት እንግዲህ በብሎኬት ምርት ውስጥ ልትሰማሩ ሀሳቡ ካላችሁ እነዚህ ማሽኖች የግድ ናቸው። ይህ ድርጅት ደግሞ እነዚህ ማሽኖች ኤግዚቢሽን ላይ ይዘው ወጥቷል። ድርጅቱን እንጠይቃለን፣ ማሽኖቹን እንገልጽላችኋለን። ስልክ ቁጥራቸውንም እናሳው እናሳውቃችኋለን ማለት ነው። ይሄንን መረጃ ከመጀመሪያ እስከ መጨረሻው በመከታተል ለቤታችን አዲስ ሲሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ተቀላቀሉ እንላለን። አብራችሁን እንቆዩ። ሰላም እህታችን እንዴት ነ? ሰላም ነው። ሰላም እግዚአብሔር ይመስገን። እንግዲህ የተለያዩ ቢዝነሶችን በመጠቀም እንታወቃለን። ከዚህ ቀደም የብሎኬት ምርትን ጠቅመን እናውቃለንና እነዚህን ማሽኖች ደግሞ የግድ መጠቀም እንዳለባቸውም ስለምናውቅ እና እናንተን ልንጠይቃችሁ ወደደን። ራስሽን ከማስተዋወቅ ጀምረች፣ ድርጅታችሁን ጠቅሰች፣ እነዚህ ማሽነሪዎች ምንድን ናቸው፣ እንዴት ነው የሚሰሩት የሚለውን ንገሪ። ስሜ ብርቱካን ጌታሁን ይባላል። የመጣሁት ከሸንጋይ ማሽነሪ ነው። መገኛችን ዱከም ላይ ነን። የምንይዛቸው የኮንስትራክሽን እቃዎች ናቸው። እነዚህ የብሎኬት ማሽን ቴራዞ ቦ ማሽን ሴሎ በተጨማሪ ደግሞ አሁን በቅርብ ልንሰራ ያሰብነው ደግሞ የሬንጅ ማቀላቀያ ማሽኖች አሉ። በተጨማሪ ደግሞ የእንጨት መቁረጫ ማለት ነው። ስለዚህ ሁሉ በሁሉ ናቸው። ሁሉም አለን ማለት ነው። የኮንስትራክሽን ነክ የሆኑ እቃዎች እንይዛለን። በጣም ጥሩ። እዚህ ጋር ካለው ብንጀምር የተለያዩ ማሽኖችን ነው እያየን ያለ ነው እና ይሄ ጋሪው ከእነዚህ ጋር ነው። እስኪ ከሱ እንጀምር። ይሄኛው ማሽን አሁን ጂኪው አራት አርባ ነው የሚባለው ሞዴሉ መካኒካል ናት ብቸኛዋ። በቀን ሁለት ሺ ነው የምትሰራው። ባላይሆን አራት ነው የምታወጣው ባለ አስራ አምስት ሁለቱን አምስት ባለ 6 ታወጣለች። እንዲሁም ደግሞ ማውኪያ አላት። ይችኛው 500 ሊትር ሚክሰር የራሷ ማውኪያ ናት። ጋሪ ያለው ሞልዶቹ ሴት ናቸው አንድ ላይ የሚሸጡት ማለት ነው። እንዳልኩ በቀን ሁለት ሺ ነው የምትሰራው ያው በስምንት ሰዓት ነው። በተጨማሪ በሁለት ሺፍት ከተሰሩ ከዛ በላይ መስራት ይችላል ማሽኑ በስምንት ሰዓት ባለ 1አምስት ና ባለ አስር ሲሆን ደግሞ ይጨምራል ምክንያቱም ነው አንዳንድ እየጨመረ ነው የሚሄደው፣ ማለት ነው። በጣም ጥሩ ማኑዋል ነው ብለሽኝ ነበር። ይሄ ማሽን ምንድን ነው ማኑዋል ያስባለው? ማኑዋል ያስባለው ምን መሰለ፣ እዚህ ጋር ማውቂያው ካቦካለ በኋላ መሬት ከዘረገፈለ በኋላ በአካፋ ነው ፊድ የምታረገለት። ያ ነው ማኑዋል ያስባለው። ከዚህ ደግሞ ከፍ የሚል አለና አንድ ስቴፕ ከፍ የሚል ሴሚ አውቶማቲክ አለ፣ ኮንፌር ቤልት ያለው እሱ ደግሞ በኮንፌሩ ነው ራሱ የሚወስደው። እሱ የቀን ካፓሲቲው 4000 ነው። 4000 አዎ። የሰው ኃይልም ይቀንሳል እሱ እዛኛው ላይ ማለት ነው። ያ ሚክስ የተደረገው ማንሳቱ ይቀንሳል። ኮስቲም ከፍ ይላል። የሰው ኃይል የሚቀንሳል እሱኛው ማለት ነው። በጣም ጥሩ። አሁን እዚህ ጋር ያለው ይሄ በራሳችን ሚክስ የተደረገውን የምንጨምርበት ነው። ማኑዋል ያልሽን ምናልባት እንደ ሪኮመንዴሽን ወይ ደግሞ እንደሚያቅሰው አንቺ ማንዋሉ ሰሜ አውቶማቲክ ሆነ ና አውቶማቲክ ሆነ ሪኮመንድ አድርጊ ብትባይ ከምን አንጻር ነው ሪኮመንድ ምታደርጊ? አሁን ለምሳሌ ለጀማሪ ሰው ገና ቢዝነሱ ስለማያውቀው ስለ ስራው የማያውቀው ማሽን ይሄንን ነው የምመክረው። ምክንያቱም ከትንሽ ነገር ነው መጀመሪያ ያለብን አደለ? ስራውንም እስከምናውቁ ድረስ፣ አንደኛም ይሄ መካኒካል መሆኑ ጥቅሙ ማንኛውም ሰው መስራት ይችልበታል፣ ጥገና ማያስቸግረን። ከፍ ሲሉ አሁን ሃይድሮሊክ ማሽን ሲሆኑ ሞር ልምድ ያለው ሰው ነው የሚያስፈልገው ኦፕሬት የሚያደርገው በተኖች ስለሆነ እነዚህ ቦዞቹ ምናምን ስለሚያስቸግሩ ልምድ ያላቸው ይሄኛው ማንኛውም ሰው ልምድ የሌለው ሰው የሚሰራ። በተጨማሪ ደግሞ እኛ ከአፍተር ሴሊንግ በኋላ ስልጠና እንሰጣለን። ስልጠና አለ። ገጠማኛን የምንገጥመው ሳይት ላይ ሁለት ቀንም ሶስት ቀንም ቆይተን አሰልጥነን ልጆቹን መስራት ሲችሉ ነው አስረክበን የምንሄደው ማለት ነው። ስለዚህ ያን ያክል ምንም የሚያስቸግር ነገር፣ እንደኔ ለጀማሪ ይህንን ነው የምመክረው። በጣም ጥሩ ገጠማውን ያጠቃቀም ስልጠናውን ስሰጡ እስኬት ድረስ ሄዳችሁ ነው የምትሰጡት? በሀገር ደረጃ ቢወሰድ አዲስ አበባ ውስጥ ነው ሙሉ? እንደ ሀገር ነው እንደ ሀገር ሙሉ ኢትዮጵያ ውስጥ ይህም እንሰጣለን። የእኛ ድርጅት በነገራችን ከአስር ዓመት በላይ ነው እዚህ ሀገር ውስጥ የሰራው። ብዙ ደንበኞች አሉ፣ መቀሌ ኤርትራ ድረስ አለን። በነገራችን ኛ ማሽኖችና የትም ቢሆን እንሄዳለን። ችግር የለውም እሱ ይህንን ማሽን አንቺ ለጀማሪዎች ሪከመንድ አድርገሻል። በጣም ጥሩ ነው። ምናልባት እንደ ደካማ ጎን እዚህ ማሽን ላይ ልንጠቅስ የምንችለው ነገር ይኖራል? እዚህ ማሽን ላይ ለደካማ ጎን የምንለው ሳይሆን በእኛ ጥንቃቄ ጉድለት የሚበላሹ ነገሮች አሉ። ለምሳሌ ግሪስ የሚፈልገው ላይ፣ ዘይት የሚፈልገው ላይ ማድረግ አለብን። ሁሌ ሞርኒንግ ከስራ መጀመር በፊት ብሎኖችን ቼክ ማድረግ አለብን። ማጥበቅ ይፈልጋል ማሽን አደለ። ባይብሬት ስለሚያደረግ የመላላት ባህሪዎች አሉ። እነሱን ቼክ የሚያደርጉ ከሆነ ማብራታቸው በትክክል ከፍ ዝቅ ማይል ከሆነ ማሽኑ ምንም ችግር የለውም። እንዳልኩ ግን በእኛ ችግር የተነሳ ጥንቃቄ አሁን አንዳንድ ባለቤት ለሰራተኛ ሰጥቶ ዞር ስለሚል እሳው ደግሞ እንዳንተ አይሰራለም ያኛው ነገር ነው እንጂ ችግር የሚያመጣው ሌሎችም ብሎኖች እነዚህ ዘይት ይፈልጋሉ። ዘይት ማድረግ ጊሪስ ማድረግ ብሎኖች እንዳልኩ ማጥበቅ። ሌላ ምንም ችግር የለውም፣ የሚያስቸግር ነገር የለውም። ምናልባት እንደዚህ እንዳልሹ ጥንቃቄ በማጣት የተነሳ ተበላሸ ቢባል ከባድ የሚባለው ብልሽት ምንድን ነው? አሁን ለምሳሌ ቫይብሬተሩ ብሎኑ በአንድ በኩል ባይጠብቅ ቫይብሬት ሲያደርግ ሾርት ላይ ያደርግ ይችላል። በርን ሊሆን ይችላል ሊቃጠል ይችላል። እሱ ነው፣ ብዙ ጊዜ ዲናሞ ላይ ነው ጥንቃቄ። ብረት እንኳን ምን ይሆናል? ምንም አይሆንም። ምን አልባት እንግዲህ ብሎኬቱን ካላጣመመበት አያጣም። ሞልድ ፌክፌክት ነው። አየሁ ሞልዱን እዚያ ጋር በጣም ሞልዳችን ቆጣሁ። በጣም ቆንጆ የታወቀ ነው፣ እስካሁን ድረስ በጣም በጣም ቆንጆ ነው ስል ሻርፕ ነው። በቃ ያለው ነገር ሻርፕ ነው፣ ሞልድ ነው። አሁን ለምሳሌ ስታንዳርድ ነው የእኛ። አሁን ሶስት ቀዳዳ ነው፣ ቲክነሱ ሶስት ናት። ከስር ዝግ ነው ሞልድ። ሌላ ከሰው ነው በየ አካባቢ ይተያያል የሞል አቀባበላቸው። በኦርደርም ደግሞ እንሰራለን። ሌሎችም አለ ባለ ሁለት ቀዳዳም የሚባላል ቲክነሱን አሳንስልን ብትል አሳንስ እንሰራለን። በከስተመሩ ፍላጎት ነው የምንሰራው። በጣም ጥሩ። ስለዚህ ብቻዋን መውሰድ አይቻልም፣ ፓኬጅ ይቻላል። ከሚክሰሩ ጭራም ይቻላል። ምን ያህል ብር ነው ብቻው? እስከ 1.8 ድረስ 1.8 ድረስ። እሺ። ጋሪዋስ ለብቻ ቸጣት ምሳሌ ቸጣት። ምክንያቱም ሬር ናት የለችንም እንጂ ጎማውም ስለማትገኝ ብዙ ጊዜ ሴት ከማሽኑ ጋር ነው የምንሸጠው። ግን አሁን ይሄ አንድ ላይ ነው ነገርኩ። ዊዛውት ሚክሰር ማለት ነው። ዊዛውት ሚክሰር ጋሪውን እና ማሽኑ፣ ማሽኑ ሶስት ሞልድ አለው ኮንትሮል ቦክሱ አንድ ላይ ሆኖ ማለት ነው። ኦኬ ሞልድ፣ ጋሪ፣ ኮንትሮል ቦክስ አንድ ላይ አንድ ላይ ነው አንድ ነጥብ ስምንት አካባቢ ስለዚህ ሌላ ከዚህ ከብሎኬቱ ስራ ጋር ከሚክሰሩ ውጭ ይቀርን ይላ ሚክሰሩ ብቻ ነው አሁን አስቀርቼ ነገርኩ። ስለ ሚክሰሩ ደሞ ነገር ይነስክ ይሄ ሚክሰሩ ይላ አሁን ይሄኛው GQ 500 ሊትር ነው የሚባለው ለብሎኬት ይሆናል፣ ለቴራዞ ማብኪያ ይሆናል፣ ለኮንክሪትም ይሆናል። ምንም እንትን የሚለው ነገር የለም እንዳልኩ። አሁን ይሄኛው አሁን ያመጣ ነው አዲስ ዲዛይን ነው። እንዳይበላበት ያው ንጽሕና ይፈልጋል። ሲሚንቶ በባህሪው ስለሚበላ አንዳንድ ያው ሰራተኛ ካላጣብሎ የሚቸገርከብለን ካስት ነው። ከውስጡ አየው ድርብ ነው። ከታችም ከስርም ካስት ነው። ይሄኛው አይበላም። ቢያንስ የውስጠኛው ቢበላ በተወሰነ አማቶች ውስጥ መቀየር ይቻላል። ይሄኛውም አለ ይሄኛው ይሄ ነው አማራጭ ከስተመር ደግሞ ያው በሲንግልም ካለ በሲንግልም አለ። ይሄኛው ያቦካል የሚዘረግፎ በዚህ በኩል ነው የራሱ አውትፑት አለ እዚህ ጋር ታቦካለች። ቡኬቱ ካለቀ በኋላ በዚህ በኩል ነው የሚዘረግፈው። የቡኬቱ መጠንና የማብኪያ ሰዓቱን እንዴት ነው የምንወስደው? በአይን በማየት ያስታውቃል። ያው ልምድ ያለው ሰው አይደለም የሚሰራ። ለምሳሌ ሬሾ ተደረገ፣ ኮሚቼው ለብሎኬ ከሆነ ኮሚቼና ሲሚንቶ ነው የሚደረገው። እነሱ ሬሾ ይታይና ቡኬቱ ይታወቃል። እንዲሁ ሲታይ ያኔ ያወጡትና ይሰሩበታል ማለት ነው እንጂ እዚህ ላይ የምናውቅበት ነገር የለም። ታይመር ምናምን የለው የለው። በአይን ነው ያውቁታል ባለሙያዎቹ። በዛ መሰረት ነው የሚሰራው። ወቅቷል አልቦካም ብለው እንደዚያ በጣም ጥሩ። ስለዚህ ሚክሰሩ ብቻውን ስንት ነው ማለት ነው? ሚክሰሩን ብቻውን ይሄኛው 500 ሺህ ብር ነው። 500 ሺህ አንድ ላይ ሲሆን አይቀንስ አንድ ላይ ሲሆን አይቀንሳል። እንዳልኩኮ 2.6 ነው። አንድ ላይ አንድ ላይ 2.6 ነው። እንግዲህ ቤተሰቦቻችን ለመግዛት ሲመጡ እንደምትቀንሱ እርግጠኛ ሆነን ነው ማለት። አዎ ዲስካውንት እንሰጣለን። አሁን ባልኩት ዋጋ ይሸጥም መቼም። ያው እንደራደራለን። በደም ማንኛውም ከስተምር ሲመጣ ዲስካውንት እናደርጋለን። አሁንም አልረፈደም። አዎ እውነት ነው፣ አልረፈደም። ከግንቦት 19 እስከ 25 ድረስ በአዲስ አበባ ከተማ እንብርት በሆነችው ለገሃር ላይ በፍጹም አይቀርም። እርስዎ ስራውን እኛ ደግሞ ቤቶን እየገነባን ነው የሚለው ጊፍት ሪል ስቴት በመሃል አዲስ አበባ በተመረጡ ቦታዎች በቦሌ በ22 ማዞሪያ በተክለ ሃይማኖት፣ በሴምሲ በአያትና ግዙፍ በሆነው መንደራችን ለገሃር ላይ በ30 የዋጋ ቅናሽ እንዲሁም በ5 ቅድመ ክፍያ ብቻ ስልሳ አርባ የባንክ ብድሮች የተመቻቸላቸው የንግድ ሱቆች እና ቤቶችን ዘንሎት መተናል። አሁን በምንገኝበት ለገሃር ሳይታችን ላይ ከባለ አንድ እስከ ባለ ሶስት መኝታ አፓርታማ ቤቶችን እና የንግድ ሱቆችን ለሽያጭ አቅርበን እንሎታል። ታዲያ ምን ይጠብቃሉ? እሱም መጥተው የዚህ ዕድል ተጠቃሚ ይሁን ጎበዞች ነጋቸውን ዛሬ እውን ያደርጋሉ። ለበለጠ መረጃ እታች ባለው ስልክ ይደውሉ። ጊፍት ሪል ስቴት ማህበረሰብን እንገነባለን። እዚህ ጋር ደግሞ ሌላ ማሽን እያየን ነው። ያኛው በማኑዋል እንደሆነ ነግረሽናል። ሙሉ ፓኬጅም እንዳለው ለመረዳት ችለናል። እዚህ ጋር ደግሞ ያለው ማሽን ምን አይነት ነው? የተሻለ የዘመነ ነው ብለሽኛል። ስለዚህ ማሽን እንግዲህ ንገሪ ይነስ። ይኸኛው ማሽን አሁ እንዳልኩ የሰው ንክክ የለውም። ፉል አውቶማቲክ ዲጂታል ነው፣ በኮምፒውተራይዝ ነው የሚሰራው። በሃይድሮሊክ ስቴሽን ነው የሚሰራው ይሄኛው ማለት በቀን እስከ 15 ሺህ ድረስ ነው የሚሰራው። የሰው ንክክ እና የለውም ያልኩ ምክንያቱ ጣውላው ራሱ ነው የሚስበው። ፕላስ ደግሞ እስከ ሶስት ፓሌት ይገፋና በስታከር ነው ራሱ አውርዶ መሬት የሚያስቀምጥልን ከዛ በኋላ አውትፑቱን ማንሳት ብቻ ነው የሚጠበቅብህ። ጂኤስ 500 ሊትር ሚክሰር አለው። ሚክሰሩ ራሱ ሃይድሮሊክ ነው። የራሱ ወተር ፓምፕ አለው። ራሱን ነው ውሃ መጥኖ የሚያቦካው። እንደዚህኛው ሚክሰር በአይን ሳይሆን ራሱ መጥኖ ራሱ አብክቶ ቡኬቱ ሲበቃው ምልክት ያሳያል። በዛ መሰረት በኮንፌር ቤልት ነው የሚገባለት ማለት ነው። ሚክሰር አለው። ራሱ ማሽኑ አለ ከነ ሞልዱ ኢንስቶልድ የሆነ ስቴሽኑ አለ። ሶስት ሞልድ አለው። ሁለት ጋሪ ያለው ይሄኛው ደግሞ ኮምፒውተሩ አለ። የራሱ ኮምፒውተሩ ማለት ነው። እሺ እነዚህን በምን ያህል ዋጋ ነው የምናገኘው ማለት ነው? ይሄኛ ዋጋ ትንሽ ወለድ ይላል፣ 16 ሚሊዮን ነው የሚባለው። እሺ እነዚህ ማሽኖች ስንገዛ ምናልባት የብድር አማራጮች ይኖራቸዋል? እኛ ብድር የለንም ግን ሊዝ ማሽኖች አሉ፣ በሊዝ የሚገዙ ማሽኖች አሉ። ፋይናንስ ተቋሞች እነሱ አሉ፣ ባንኮችም ይገዙናል። ልማት ባንክ ይገዛናል። የኦሮሚያ ባንክ፣ አዲስ ካፒታል፣ ዋሊያ ካፒታሎች ይገዙናል። በእነሱ መግዛት ይችላሉ። ስለዚህ እነሱ በራሳቸው የብድር አማራጩን አመቻችተው እናንተ ጋር ይመጣሉ መምጣት ይችላሉ። እኚህ ማሽኖች ዲስፕሌይ ላይ ነው ያሉት ወይስ ኦርደር ተደርገው ነው የሚወሰዱት? አለ በበቂ አለን፣ ስቶክ ላይ አለን። ኤኒ ታይም መቶ ሰው መግዛት ቢፈልግ አለ። ብላስ ደግሞ እቃ እንኳን ብንጨርስና ኦርደር ቢሰጠን በሀያ ቀን ውስጥ እናደርሳለን። በጣም ጥሩ ሌላው ነገር እንግዲህ ያው ኢንስታሌሽን ትሰራላችሁ፣ ስልጠና ነው የምትሰጣላችሁ፣ ሜንቴናንሱስ እንዴት? ሜንቴናንስም አለን። አሁን ለምሳሌ ዋራንቲ እስከ አንድ አመት አለን፣ ሰርቪስ ዋራንቲ አለን። ማንኛውም ሰዓት ላይ ሲበላሽባቸው ሰራተኛ ልከን ፊክስ ይደረግላቸዋል። ከዛ በኋላም ደግሞ አለን፣ ከአመት በኋላም ቢሆን በሰርቪስ ቻርጅም ቢሆን ጥገና እንሰጣለን። እንደው ለማጠቃለል ያው ሂደቱን አንድ የምታሳይንና ብንጨርስ፣ ሚክሰሩ እዚህ ጋር ይቆማል። ጄ ኤስ 500 ሊትር ነው እንዳልኩት። ከዛ 6 ሜትር ኮንፌር ቤልት አለው። ኮንፌር ቤልቱ ሚክሰሩ ስር ይገባና ሚክሰሩ ካቦ ካለ በኋላ ወስዶ ለቋቱ ይሰጠዋል። ቋቱ የኛው ነው። እዚህ ውስጥ ጣውላ አለው። ጣውላው እዚህ ውስጥ ነው የሚቀመጠው። ጣውላውን ራሱ ነው የሚስበው። ይሄ ፊደሩ ነው። ፊደሩ ወስዶ ለሞልዱ ይሰጠዋል።

ሞልዱ እዚህ ጋር ነው። ሞልዱ ፕሬስ ካደረገ በኋላ ይገፋሉ። እዛ ሊፍቶች አሉ። እዚህ ጋር ደግሞ የሚገጠም ለማምጣት ስለማይመች እኔ ተው ነው ሊፍት ውስጥ ከሶስት ፓሌት ይገፋዋል። ሊፍቱ ከገፋው በኋላ እስታከር አለ። ስታከሩ ደግሞ ያነሳ ደራርቦ መሬት ቁጭ ያደርግላል። ከዛ በጋሪዎች ወይም ደግሞ ፎርክ ሊፍት ካለ በፎርክ ሊፍት ይነሳል። እንደዛ ነው የሚሰራው። ማንሻ ላይ አዎ፣ ይሄኛው ምንድን የሰው ንክክ የለውም። ከኋላ ለሚክሰሩ ብቻ ሬሽ አስተካክሎ የሚሰጠው ሰው ነው የሚፈልገው። ፕላስ ደግሞ እዚህ ጋር የሚቀበል ያለው ሰው ነው የሚያስፈልገው። ሌላ ደግሞ ያው እዚህ ጋር ኮምፒውተሩን የሚቆጣጠር ሰው ችግር ሲኖር እዛው ላይ ምልክት ያሳያል። እስ ኮምፒተሩ ላይ ምን ምንድ ያለ እችኛ አጀስት የሚደረገው ኮምፒውተሩ ነው። ይሄኛው ሁሉ ነገር እዚህ ጋር አለ። አሁን እዚህ ጋር ፖዝ ማድረግ ስትፈልግ ፖዝ ታደርገዋለህ። ስቶፕ ሲፈልግ ስቶፕ ስታርት ሲደረግ በዚህ ነው ስታርት የሚደረገው። ማኑዋልም አውቶማቲክ ማድረግ ይቻላል። ለምሳሌ አውቶማቲክ ከፈለግ አውቶማቲክ ላይ ታደርገዋለህ እና እራሱ ነው አጀስት አደረገዋል። እዚህ ጋር ይነግርሃል ሁሉንም ነገር አጀስትመንቱ። እዚህ ላይ ነው ዲፎልት፣ እራሱ ያስተካክለው ሴቲንጉን እራሱ ያስተካክለው። አንድ ጣውላ ለማውጣት ስንት ደቂቃ እንደሚፈጅበት እዚህ ላይ ያለው ሁሉንም ነገር ያወጣዋል ማለት። አዎ፣ ባላይ አሁን ሲሆን ስድስት ብሎኬት ነው የሚያወጣው። ከዚያ ደግሞ ማኑዋል ስትፈልግ ደግሞ ወደ ማኑዋል ታደርገዋለህ እና እራስህ ነው የምታዘው ፓሌት ሲፈልግ ፓርድ ታረግለት አሮ ወደ ፓሌቱ ፓሌቱን ከጨረሰ በኋላ ባክ ታረገዋለህ እያለ እንደዚህ ይሰራል ማለት ነው። ይሄ ሞር ግን ለሰው ለፍጥነትም፣ አሁን ለምሳሌ በቀን 15000 ይሰራል አላልኩ። አውቶማቲክ ብታረገው የተሻለ ነው። ኦኬ፣ አውቶማቲክ ሲሆን እራሱ ነው የሚሰራው። በቃ ያኛው ነው። ይሄ ነው ችግሩ። እዚህ ጋር ደግሞ ምንድን ነው ችግር ሲኖራቸው እዚህ ላይ ምልክት ያሳያል፣ እዛ ላይም ይጽፍልሃል ሁሉም ነገር ችግሩን። ከዛ በላ አቁመ ያለውን ነገር አስተካክለ መልስ ይሰራበታል ማሽን እስትሪውን ያሳያል፣ ሁሉንም ያሳያል ማለት ነው። በብዛት አሉ። አሁን የአዳማ ላይ አለ፣ እዚህ አዲስ አበባ ላይ አለ፣ ባህር ዳር ላይ ደግሞ ሞራል፣ ባህር ዳር ላይ ብዙ ከስተመሮች አሉ፣ ይህም ማሽን የወሰዱ ማለት ነው። እነዚህ ማሽኖች ደግሞ ሁሉም ቦታ እነዚህ አሁን አሁን አዲስ የመጡ ሞዴልም ስለሆኑ ሰው አሁን እየወሰዳቸው ያለ አሁን ደብረ ዘይት ዱከም ላይ አሉ በብዛት ኦርደር ለማድረግ የግድ እናንተ ጋ ነው መምጣት ያለብን ወይስ በስልክ ምናምን ነው የሚሆነው በስልክም ይቻላል በስልክም ኦርደር ማድረግ ይቻላል ሞር ያው ደስ የሚለው ሰው እቃውን አይቶ ኦርደር ሲያደርግ ነው አለ ያንን ነው እኛ የምናበረታተው ግን የማይችል ከሆነ ግን በስልክ ኦርደር ካደረግን ኦርደር እንቀበላለን ችግር የለውም በጣም ጥሩ እስኪ አንተን እንግዲህ ማግኘት የሚቻልበትን ስልክ ቁጥራችሁን እና አድራሻችሁን ንገሪ። ያው ቦታችን እንዳልኩ ዱካም ነው፣ ልዩ ቦታ መንደሎ ነው የሚባለው። የድርጅታችን ስም ሻንጋይ ማሽናሪ ንግ ፔሊሲ ነው። ስልክ ቁጥሮችን 0967888888 በተጨማሪው 0963888888 ናቸው። በእነዚህ ቁጥሮች ኮንታክት ሊያደረጉ ይቻ፣ በ67ቱ በቴሌግራም እዛ ላይ ማግኘት ይችላሉ። አሁንም አልረፈደም። አዎ እውነት ነው፣ አልረፈደም። ከግንቦት 19 እስከ 25 ድረስ በአዲስ አበባ ከተማ እምብርት በሆነችው ለገሃር ላይ በፍጹም አይቀርም። እርስዎ ስራውን፣ እኛ ደግሞ ቤቶን እየገነባን ነው የሚለው ጊፍት ሪል ስቴት በመሀል አዲስ አበባ በተመረጡ ቦታዎች በቦሌ በ22 ማዞሪያ፣ በተክለ ሃይማኖት፣ በሲኤምሲ፣ በአያትና ግዙፍ በሆነው መንደራችን ለገሃር ላይ በ30 የዋጋ ቅናሽ እንዲሁም በ5 ቅድመ ክፍያ ብቻ ስልሳ አርባ የባንክ ብድሮች የተመቻቸላቸው የንግዱ ሱቆች እና ቤቶችን ዘንሎት መተናል። አሁን በምንገኝበት ለገሃር ሳይታችን ላይ ከባለ አንድ እስከ ባለ ሶስት መኝታ አፓርታማ ቤቶችንና የንግዱ ሱቆችን ለሽያጭ አቅርበን እንሎታል። ታዲያ ምን ይጠብቃሉ? እሱም መጥተው የእዚህ ዕድል ተጠቃሚ ይሁን። ጎበዞች ነጋቸውን ዛሬ እውን ያደርጋሉ። ለበለጠ መረጃ እታች ባለው ስልክ ይደውሉ። ጊፍት ሪል ስቴት ማህበረሰብን እንገነባለን። እንግዲህ የተወደዳችሁና የተከበራችሁ ቤተሰቦቻችን ባያችሁት መልኩ እነዚህን የብሎኬት መስሪያ ወይ ደግሞ የብሎኬት ማምረቻ ማሽኖች ቃኝተንላችኋል። እነዚህ የብሎኬት መስሪያ ማሽኖች እንግዲህ ሁለት አይነት አላቸው። አንደኛው ማንዋሉ ነው። ሁለተኛው ደግሞ ሃይድሮሊክ የተባለው አውቶማቲኩ ነው። ይህ አውቶማቲክ የተባለው ደግሞ በማንዋልም በአውቶማቲክም የሚሰራላችሁ አይነት ማሽን ነው። ያ ማለት የእናንተ ስራ ምን እንደሆነ እንግዲህ ቪዲዮ ላይ ተገልጿል። ከመግቢያው አመጣጥናችሁ መስጠት ሲወጣ ደግሞ ማንሳት ነው የሚጠበቅባችሁ። ይህ ማሽን እንግዲህ አሁን ላይ ተሻሽሎ የመጣው የማሽን አይነት መሆኑንም ለመረዳት ችለናል። እንግዲህ በቀን እስከ 15 ሺህ ብሎኬት ማምረት ትችላላችሁ። ያ ማለት በ8 ሰዓት ውስጥ እዛ ጋር ደግሞ ባለው ሁለት ሺህ ብሎኬት በ8 ሰዓት ውስጥ ማምረት ትችላላችሁ። እናንተ እንዳላችሁበት ነባራዊ ሁኔታ በመወሰን የምትፈልጉትን ማሽን ውሰዱ እያለ ይህን የመሰለ መረጃ ወደ እናንተ ሳ ቀርቤ የነበርኩት እኔ መስቀል የጎበና ካሜራ ማናችን እና አሁን አብሮን ነበረ። አብራችሁን ስለቆያችሁ በድጋሚ ከልብ እናመሰግናለን።